እጅግ በጣም አሳዛኝ ሰበር መረጃ በጠና ታሞ በሆስፒታል ሲረድ ቆዩት ታላቁ አባት ሐጂ ሙፍቲ እንድሪስ ከዚህ ዓለም ድካም አረፉ። በርካቶችን በንባያራጭ ጉዳይ ታዲያ እኚህ ታላቅ አባት ሊያርፉ ሲል ስለ ሀገራቸው ለኢትዮጵያ ህዝብ ያስተላለፉት መልእክት ነው። መልእክቱንም እንደሚከተሉ አቀርብላቸዋለሁ። አሁን ኢትዮጵያ ያለችበት ሁኔታ በእጅጉ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ለሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው፣ ቀሪውን አለቅስበታለሁ። ለምንድን ነው ብዙ ለማን ቆይበት አለም እንዲህ የምንጋደለው ለምንስ ነው የምንጨርሰው? በጣም ያሳስበኛል ያስለቅሰኛል። ሰውነት ይቀድማል። ወዳጆቼ ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰው ይቀድማል፣ ከዘርም ሰው ይቅደም። አላ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገስ በፍጹም አይገባውም። ልዩ ፍጥረቴን አክብሩት፣ ጠብቁት በማለት አዟል። የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ትልቅ መልእክታቸው ነው። ነፍሲ ማር ስታየው በእርግጠኝነት ከሰባት ዓመታት በፊት በቻይና እስር ቤት ስለተወረወረችው ናዝራዊት አበራ ታስታውሳላችሁ ከሰሞኑ ጉዳዩ በሶሻል ሚዲያ ላይ ከአመታት ቆይታ በኋላ መነጋገሪያ ሆኗል ይች በምስሉ ላይ የምትመለከቷት ሴት ናዝራዊት ትባላለች በማታውቀው ነገር የሞት ፍርደኛ መሆነ በሀገረ ቻይና ለአመታት በሰቀቀን የምትማቅቅ ነፍስ ነገሩ እንዲህ ነው ናዝራዊት እንደ ማንኛውም ኢትዮጵያዊ አቅማቸው ደከም ካሉ ቤተሰቦች የተገኘች በራሷ ከፍተኛ ጥረትም ዩኒቨርሲቲ መግባት በሲቪል ኢንጂነሪንግም የተመረቀች ለደካሟ ቤተሰቦች ሰራተኞቿን በደረሰችበት በዚህ አድሚዋ ከለታት በአንዱ ቀን ከስርዋ ጎን ለጎን ለንግድ ወደ ቻይና ለማቅናት በምትሰናዳበት ወቅት አንዲት በውስጧ መርዝ ባረገዘች ቅናተኛ ጓደኛዋ እንድ የሚል ጥያቄ ይቀርብላታል። ጓደኛዋም በጨዋ ደንብ ቀረብብላ ናዝሪ ወደ ቻይና ልትሄጂ እንደሆነ ሰማው እባክሽን እዛ የማቆሷዋልና በሞት ይሻለሁ እቃ ድርሽልኝ፣ የጠየቅሽኝን ሁሉ ከፍልሻለሁ ስልትል ተማጸነቻት። ናዝራዊትም በጣም መልካም ከመሆኑ የተነሳ ጓደኛዋን ስለምታምናት እንዲት ታድርግብኛለች ብላም ስላላሰበች በሽታ ቋን ተቀብላት በረራውን ወደ ቻይና ታድርጋለች። ሰማዩ ዳምኗል፣ ደመናውም ለናዝራዊት የሚነግራት ይመስል በእጅጉ አክርፏል። ናዝራዊት በየዋነት በያዘችው ቦርሳ ውስጥ በቻይና ተከለከለ ከተገኘም የሞት ቅጣትን የሚያስከትል አደንዛዥ እጽን ሸክፋለች። አይደርስ የለምና ናዝሪ ቻይና ኤርፖርት ደረሰች። በዚያም የጠበቃት ነገር ግን እንዳሰበችው መልካ አልነበረም። ነበረም ቦርሷም ሲፈተሽ እቃው ተገኘባት። ማመን አልቻለችም። ፖሊሶችም ለተጨማሪ ምርመራ እንድትከተላቸው በማድረግ ስለ ጉዳዩ ጠየቋት። እሷም እያለቀሰች ምንም እንደማታውቅ ጓደኛዋ እቃ እንድታደርስላት ጠይቃት እንደነበረ እሷም እቃውን በአደራ የተቀበለችው እንደሆነና የእሷ እቃ የሆነውን ሻንጧን በመዘርገፍ ልታሳያቸው ልታስረዳቸው የምትችለውን ሞከረች። ቻይናና ህጓ በዚህ ነገር ላይ ግን ህጋቸው ጠበቅ ያለ ነው። ይህንን በማሳየትና በማልቀስ አዝነው የሚተዋት አልነበረም ነበርም አቃቤ ህግ ክስ መስርቶ በአራሳት ወራት ውስጥ ናዝራዊትን ፍርድ ቤት ገትራት ናዝራዊት በምታምናት የኔ በምትላት ጓደኛዋ እንዲመደረጓ ሞታን ነበር ያስመኛት ይህን እያሰላሰለ ይሳለም በድንገት ቻይናዊ ዳኛ በያዘው በፍርድ ቤት መዶሻ የተቀመጠበትን እንጨት ሲነርተው ናዝራዊት ከእንቅልፍዋ አንድ ንቃሶ ባነነጅ ከዳኛውም ቃላቶች በአስተርጓሚ መጉረፍ ጀመረ ውድ የተከበሩ ናዝራዊት በቻይና ህገ መንግስት መሰረት ሞት ፈርጄ ቦታለሁ ሲል ተናገረ። እንባዋ እንደ ጎርፍ መፍሰስ ጀመረ። ታዲያ ይህን ተከትሎ በዲፕሎማሲያዊ መንገድ በሰዓቱ የተሞከረ ሲሆን ዘለቄታዊ ግን አልነበረም፣ ሞቷ እንዲራዘምላት ከማድረግ ውጭ። ታዲያ ይህን ተከትሎ በፕናዴታችን ላይ በደረጃ ስንጠሪ ውስጥ ለሚቀመጠው የቲክቶክ ፕላትፎርም ይህንን መልእክት እንደሚከተለው አስቀምጨዋለሁ። ስለሆነም ሁላችንም ኢትዮጵያን እለታችን ድምፅ መሆን ከሞት እንድትተርፍ የሚቻለውን ሁሉ እናድርግ። የመጨረሻው መልእክቴ ነው ባላችን። አቶ ክርስቲያን ታደለ የመንግስት ወጪ አስተዳደር ቋሚ ኮሚቴ ሰብሳቢ ሆኖ መንግስትን ከምዝበራ ያዳነ በሰላማዊ ትግል በእጅጉ የሚያምን ሰው ነው። እንግዲህ አንድ አመት ለሚሞላ ጊዜ እየማቀቀ ያለው በእስር አንቀጥቀጥ ተብሎ የሚጠራው የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ ሊፈታ ስለመሆኑ መረጃዎች እየወጡ ይገኛሉ። ክርስቲያን ታደለ ለእውነት በመቆም ለዓመታት የታገለ ጀግና የፓርላማው ንጉሥ ሲሆን፣ በተለምዶ በሀገራችን ፓርላማው ሲነገር ከማጨብጨብ ውጭ አንድም ሰው ደፍሮ የህዝብን ጥያቄ የህዝብን መን በመናገር የሚመለከተው አካል እየሰራ አይደለም ብሎ የሚያውቅ አንድም ሰው የለም። አይበገሬው ጀግናው የቋሪቱ አንበሳ ግን የማይደፈረውን በመድፈር በኢትዮጵያ ለመጀመሪያ ጊዜ ታሪክ በመስራት ስም ሆነ በማይጠፋ ቀለም በደማቁ አጽፎታል። ክርስቲያን የታሰረበት ምክንያት በው ላይ ይታወቅም። ይኸው ለሶስት ዓመታት ገደማ ግን ፍርድ ቤት ይመላለሳል። ዳኞች ምን ብለው ይፍረዱበት ጥፋት የለው ንጹህ ሰው ነው ይፈታ ብለው ከለቀቁት ደግሞ ከላይ የሚደርስባቸውን ጫና ፈሩ። ለዚያም ያለ ፍርድ ሲያመላለሱት ገርመዋል። ታዲያ ከሰሞኑ በፌዴራል መንግስቱና በፋኖ ኃይሎች በተደረገው ከባድ ውጊያ ፋኖ በርካታ የክልሉ ከተሞችን መቀጣጠሩ የታወቀ ሲሆን አንድ ጄኔራልን መያዙ እየተነገረ ይገኛል። ም ጀነራሉን ለመልቀቅ በምትኩ በግፍ የታሰረው ጀግናው አቶ ክርስቲያን ታደለ እንዲፈታላቸው መጠይቃቸው እየወጡ ያሉ መረጃዎች ያሳያሉ። ለ24 ሰዓት ህግ ባይኖር ኖሮ በክፋታችን ላይ ክፋት ተደምሮ ስንቱ ሞቶ ነበር ስንቱ ሴት ተደፍሮ ከሰሞኑ በሶሻል ሚዲያ ፕላትፎርም ላይ እንድ የሚል ጥያቄ ተጠየቀ። ለአራት ሰዓት ህግ ባይኖር ምን ታድርጉ ነበር? በዚያም የተጻፉትን የሰዎችን ሀሳብ ስመለከት ራሴን ጠላሁት። ቆይ በዚህ ደረጃ እህቶቻችን፣ ብሎም እርስ በርስ እንዴት ተጠላልተናል ብዬም ራሴን መጠየቅ ተያያዝኩ። በዚህ በዚህ ህግ ይዞት እንጂ ፈጣሪውን ፈርቶ ኃጢአት ከመስራት የሚርቅ እንደሌለም ገባኝ። ወገን፣ ሽማግሌዎች፣ የሃይማኖት አባቶች፣ እናቶችና አባቶች ይህን ትኩስ ኃይል ወጣት በጋራ ተባብረን ካልሰራንበት ነገ ነገሩ በዚሁ ከቀጠለ ጥሩ አይሆንም እና ሁላችንም በየፊናችን ትልቅ የቤት ስራ ይጠብቀናል። የዛሬው መልእክቴ ነው። የኦሮሚያ ክልል ወጣቶች ዛሬ በተለያዩ ከተሞቻቸው ላይ ታሪክ መስራታቸውን ቀጥለዋል። እኛ አማራን፣ ትግሬን፣ ደቡብን፣ ሶማሌን እንወዳለን የጥቂት ወዳደር ባለስልጣናትና የጥቂት ሚዲያ ላይ የሚፈነጩ ሰዎች የወደቀ አስተሳሰብ እኛን የኦሮሞ ህዝብ አይወክልንም። በአማራ ክልል ያለው የወገኖች ውልቂትም ያሳስበናል። ወታደሩም ፋኖም ወንድሞቻችን ናቸው። እባካችሁን ጥቅም በሌለው ነገር ለጥቂት ሰዎች ስልጠና ትሙቱብን ይበቀናል ሲሉ ከባድ የተቆመ ድምጻቸውን አሰምቷል። ከዘር የጸዳችሁ የሰውነት የማሳየውናቸው የኦሮሚያ ወጣቶች ኮራውባችሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብያሰብኳቸውን ቪዲዮች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮች እንገናኛለን። ለለስ ቻናል አዲስ ከሆናችሁ ምን እየጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ ናት አትርሱ። ባላችሁበት ሆተሎ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።